ሰላም ለናንተ ይሁን፣ ውድ ቤተሰባዎች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ፣ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ንግግር ብዙ እያስባላ ያገኛል። ሽመልስ አብዲሳ ዛቻ በሚመስለው ንግግሩ ገና መቶ ዓመት እንገዛለን ማንም ምንም አይመጣም ሲል ተናግሯል። ይህን ያለው ደግሞ የለውጡን የሰባተኛ ዓመት ክብረ በዓል ባከበሩበት ወቅት ነው። በአዳማ በነበረው ክብረ በዓል በተገኙበት ወቅት ጊዜ አሁን ላይ መቶ ዓመት ልንገዛ እንችላለን ማንም ምልችላል ልችላል እየተዋጋነም እኖራለን ብሏል። ገና ሰባት ዓመት አደለም ሰባ ሰባት ዓመትም እንቀጥላለን። ይህ የሚሆነው ግን አንድነታችን ሲጠናከር ነው ብሏል። የምናሰማቸው ጉዳይ ነው። በሰሜን ጎጃም ዞን ሕፃናትን ጨምሮ ከአርባ በላይ ሰላማዊ ሰዎች በመንግስት የፀጥታ አካላት መገደላቸውም ኢሰመኮ አስታውቋል። ሌላው ከምናስደምጣችሁ ጉዳይ መካከል አንዱ ሲሆንም በአርበኛ ዘመነ ካሴና በመቶ አለቃ አበበ የተመራው ውጊያ ተካሂዷል። ውጊያው ምን ድሎችን አስገኘ? ትሰሙታላችሁ። ወደ ሸዋ ተጉዘን ደግሞ በመከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ከፍተኛ አምራሮች በምጃን ወረዳ ድረስ በሚገኙ ከወረዳና ቀበሌ አምራሮች ጋር ንግግር አድርጓል ተብሏል። ይህንንም የምናስደምጣችሁ ሲሆን የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ይደረጋል የተባለው የትምህርት ሚኒስቴር መግለጫም ሌላው አዲስ ኢንሳይደር ከያዘላችሁ ጉዳዮች መካከል አንድ ነው። ወደ አሜሪካ ተጉዘን ደግሞ ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የተደረጉት ኢትዮጵያና ሌሎች ስደተኞች የገቡበት አጣብቂኝ ብዙ ያስጋል ይገኛል። በርካታ የእስያና አፍሪካ ስደተኞች በላቲን አሜሪካ ሀገር ፓናማ መዲና በሚገኝ ቅንጡ ሆቴል እንዳይወጡ ተዘግቶባቸው ይገኝም በመስኮት በኩል እርዳታ ለማግኘት በመማፀን ከጀመሩ ወር አልፎ። ያሳልፏችኋል፣ ተብሏል ሰሙታላችሁም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃም አለፍን። ዘመቻ አንድነት ከጎጃም ግንባር የተሰሙ ውሎችን እንደሚከትሉ እናስደምጣችኋለን። ይህ አማራ ፋኖ በጎጃም በዘመቻነት በትላንትናው ዕለት ባደረገው ተጋድሎ ብዙ ውጊያዎችን ድል ተቀናጅቷል ተብሏለም። በዚህም በይልማና ዴንሳ እገታ ጎባ መንደር፣ አፋፋ መንደርና እግታ ከተማ ቀኑ ሙሉ ውጊያ ተደርጓልም ተብሏለም። በዳንግላ ከቀኑ ዘጠኝ ሰዓት ከ30 ጀምሮ ውጊያ ተደርጓልም ተብሏለም። መንገሻ ጀንበሬ በከፍተኛ መጥቃት አድባር አስለቅቆ ወደ አፈር ማሸሽ ላይ ደርሷልም ተብሏለም። በሜጫ እንዲሁም ደግሞ በመራዊም ትግሎቹ ሲቀጥሉ አልተብላለም መከላከያና ፋኖ አሁንም በዛ አካባቢ ከፍተኛ ውጊያ እያደረጉ እንደሚገኙ መረጃዎች እየጠቀሱ ሲሆንም አሁን ላይ ግን ምን አይኪሳራ ተገኘ ምን ተደረገ ምንስ አገኙ የሚለው ነገር ግን በስፋት ምንም የታየ ነገር እንዳሌለ መረጃዎች እየገለጹ ይገኛሉ በአርበኛ ዘመነ ካሴና በመቶ አለቃ አበበት ተመራ ውጊያ ተካሂዷልም። በዛሬ ዕለት ብራክታ ላይ ወገኖቹን ያጣው ይህ ኃይልም በአርበኛ ዘመነ ካሴና በድርጅቱ የዘመቻ መምሪያ ኃላፊ መቶ አለቃ አበበ በሰሞኑ ቀጥታ የተመራ ኦፕሬሽን በአነኛ ክፍለ ጦሩ ብርጌዶች ጥምረት ወገኖችን በተያዙበት ሰሜ መጫው ብራክታ ከተማ ከመከላከያ ጋር ትልቅ ትግል አድርጎ መቆየትም ሰምቷል። በዚህ ውጊያ ላይ የተገኙ ድሎች እስካሁን ባይገለጹም ትላልቅ መማረኮች ግን ተስተውሏልም ተብሏል። በሌላ በኩል ደግሞ የሽመልስ አብዲሳ ንግግር እንመለከታለን። ሽመልስ አብዲሳ መጋቢት 4 2017 ዓ ም በአዳማ በነበረው የለውጡ ሰባተኛ ዓመት አስመልክቶ ባደረጉ ንግግርም ገና ሰባት ዓመት አደለም፣ ሰባ ሰባት ዓመት እንገዛለን። እሱ ብቻ አይደለም መቶ ዓመት እንገዛለን። ይህ ግን እናንተ ስትደግፉ ነው ሲሉ ተናግረዋል። ንግግራቸውን በአዳማ ስታዲየም በነበረው የድጋፍ ሰልፍ ላይ ያደረጉት ሽመልስ አብዲሳ በኦሮሞኛ በተቀደው ንግግራቸው ላይ እንዳሉት ከሆነም አሁን ላይ እኛ አንድ መሆን ይጠበቅብናል። ወለጋ፣ ሸዋ ግምቢ፣ አምቦ እየተባል መከፋፈል የለብንም። አንድ ስንሆን ብቻ ነው የመጡብንን ጠላቶች ማሸነፍ የምንችለው ሲልም ተናግረዋል። ይህም በማድረግ ደግሞ አደለም ሰባት ዓመት ተመልሰን ሰባ ሰባት ዓመትን እናከብራለን ሲልም ተሰምቷል። እሱ ብቻ አይደለም መቶ ዓመት የማንገዛው ለምንድን ነው ሲልም ለሕዝቡ ጥያቄ አቅርቧል። ከዚሁ ጋር በተያዘ ደግሞ በሌላ መንገድም በተለያዩ ቦታዎች መንግስት ለመገልበጥ ውጊያዎች ሲደረጉ ይገኛሉ። ኢትዮጵያን ለመንካትም ከአፍሪካ አገራት ጭምር ውጊያዎች እያደረጉ ይገኛሉ። ጎረቤቶችም ይህ አሻጥሮ ተሳታፊ ሆኗል። እኛ ግን እንደ ሕዝብ አንድ መሆን ይገባናል። በተለይ ኦሮሚያ ራሷን ማስጠበቅና አንድ መሆን ይገባታል። ምንም ቢመጣ ደግሞ ጥንካሬው የህዝባችን ይሆናል ብሏልም። በስንት መስዋዕትነት የመጣው ትግል ወደኋላ እንዳይመለስ ሁላችንም አንድ ሆነን መከላከል ይገባናል ሲልም ሽመልስ አብዲሳ ተምጧልም። በንግግሩ ላይም እኛ ሲጠራቸው የኦሮሞ ኃይሎችም ገና ብዙ ረጅም መንገድ እገዛለን፣ ሸገርን ወስደናል፣ ገና ይቀረናል፣ ገና ያልተወሰዱ ያልተነኩ መሬቶች አሉ፣ እሱን እንወስዳለን። ይህ ግን በእናንተ ድጋፍ ሲሆን ነው ሲልም ተነግሯልም። ካልሆነ ግን ብዙ ነገሮችን ልናጣ እንችላለን ሲልም ሽመልስ አብዲሳ ተናግረዋል። በሌላ መረጃ ደግሞ በአርበኛ መከተማ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከፍተኛ አመራሮች በሙጃና ወረዳ ወረዳ ከሚገኙ ኮረነ ቀበሌ አመራሮች ጋር ተወያይተዋልም። በዛሬ ውስጥ መጋቢት 25 2017 ዓ ም በሸዋ ጠቅላይ ግዛት ተጉለትና ቡልጋ ወረዳ ሙጃና ወረዳ በሸዋ ጠቅላይ ግዛት ዕዝ በነበሩት ውይይትም ብዙ ነገሮችን አቅርበዋልም። ማህበረሰቡም እኛ እየተገደልን ነው፣ ለምን አንድ መሆን አቃታችሁ? የሚል ጥያቄ አቅርቦላቸው ነበርም። ለምን አንድ ካልሆናችሁ እኛ እንጨፈጨፋለን፣ በዚህ መከላከያ በዚህ እናንተ ከእናንተም ስዳ አለ ሲሉ ቀጥታ ነግሯችኋል። ይህን የተመለከተው ደግሞ አርበኛው ብዙ ነገሮች ይስተካከላሉ፣ ልትደግፉን ይገባል ሲሉም ተደምጧል። ገና የሸዋ ግዛት ሰፊ ነው፣ እኛ የያዝነው ትንሹን ነው። ሙሉ መያዝ ደግሞ ቀላል ነው። ነገሩ ግን ለሕዝባችን ሰላም መደረስ ያቆምነው ሲሉም ተደምጧል። አሁን ላይ ትግሉ እየሄደበት ያለው መንገድ አሪፍ ነው። ገና ግን ብዙ ዓመት እንጠብቀናል። ይህ ግን በአጭር መቋጨት የሚቻልንበት ሂደት ከፈለጋችሁ ህዝቡ እኛ እንዲደግፍ ሲል ተናቅቋልም። ልጆቻችሁን ላኩ፣ እኛም እናንተ እንደግፋለን፣ ማዳበሪያ ምንም እንዳታጡ እናደርጋለን ሲልም ተደምጧል። በሌላ መረጃ በሰሜን ጎጃም ዞን ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸው ተገልጿል። በአማራ ክልል በሰሜን ጎጃም ዞን መጫ ወረዳ ብራክታ ከተማና በአካባቢ በሚገኙ ሰንኮ አርሴ ማቆፍ ጣስራዎች ሰኞ መጋቢት 22 ቀን 2017 ዓ ም የመንግስት የጸጥታ አካላት ቤት ለቤት ለመንገድ ላይ የፈጸሙት በተባለ ጥቃት ከ40 በላይ ሰላማዊ ሰዎች መገደላቸው ነዋሪዎች ለውጭ መገናኛ ብዙሀን ገልጿል። ለደህንነታቸውን በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሳት የቆየ ተኩስ ልውውጥ በመከላከያ ሰራዊትና ባ ፈተና ኃይሎች መካከል በብራክታ ከተማ ሲደረግ እንደነበር ተናግረዋልም። የተኩስሩም ተቋቋመ በኋላ ግን የመንግስት አካላት በከተማ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰውን በመረሸን ገቡ ብሏልም። ሌላኛው ለደህንነታቸው በመስጋት ስማቸው እንዳንጠቅስ የጠየቁ ነዋሪ በበኩላቸው መጋቢት ያው ለቀ 2017 ዓ ም የአርማም ፈተና ኃይሎች ከታጣቂዎች ጋር በነበራቸው ውይይትም ግጭትም መግባታቸውን አስረድቷልም። በዚህ ላይም ብዙ ነገሮች ደርሷልም ብለዋልም። ከተገደሉት ሰዎች መካከል መንገድ ላይ ኮፍጮ ቤት ሲመለሱ የነበሩ እናቶች፣ በይዘቱ የተቀመጡ ሰዎች፣ የአይምሮ ማና ህጻናት ሳይቀር እንደሚገኙበትም አመለክተዋልም። ነዋሪዋ አያይዘውም ከሟቾች መካከል አቶ ገራሚ መን የተባሉ የደም ግፊት መድኃኒት የሚወስዱና የህክምና ክትትል የነበራቸው አዛውንት አቶ ቻይና መን የተባሉ ወንድማቸው በተተኮሰባቸው ጥይት ተመትተው ሲወድቁም ሰምተው ከቤታቸው ሲወጡ እርሳቸውንም ገድሏቸው ሲሉ አብራርተዋልም። አክለውም ግድያው ከተፈጸመ በኋላ ሰው የጮ የሰማ ነበር። ከዚያ የግቢች ሰዎች ይወጣሉ። ከዛ ሰው እንዳናይ ብለዋል እና ትጡ ተባለ ብለው መጡም ይላሉ ነዋሪው። የመንግስት ጸጥታ ኃይሎች የሟቾቹ አስክሬን አይነሳም ብለው መከልከላቸውን ተከትሎም አስክሬኖቻቸው አድረው በማግስቱ ማክሰኞ መጋቢት 23 2017 ዓ ም መነሳታቸውንም ተናግሯል። አስክሬኖቹ የተነሱትን በማግስቱ የመከላከያ ሰራዊት ከተማዋን በመልቀቅ አራት ኪሎ ሜትር ርቀት በምትገኘው የምድረገነት ቀበሌ አጣሪ የተባለ ተራራ ላይ መስፈሩን ተከትሎ መሆኑን ጠቁሟል። የአብዛኞቹ ሟቾች የቀብር ስነ ስርዓትም በከተማ ውስጥ ባለ የመድኃኔዓለም ቤተ ክርስቲያን በጅምላ የተፈጸመ ሲሆንም፣ የቀሪዎቹ ደግሞ በብያ ቤተ ክርስቲያናቹ ሰንኳ ጊዮርጊስ፣ ቦርቦር ስላሴና ና አንድ ለስራ ከተማ መጥቶ የተገደለ ግለሰብ ደግሞ በፍጣ ሚካኤል መፈጸሙን ነዋሪው አክሎ ገልጿል። እኚህ ነዋሪዎች የጅምላ ግድያ የተፈጸመበት እለት የፋኖ ታጣቂዎች በአካባቢ እንዳልነበሩ ጠቁሟል። በተጨማሪም በትናንትናው እለት በከተማዋ ዙሪያ በሚገኙ ገብርኤል በተባለ ቦታ ከ8-12 በቆ የተኩስ ልውውጥ መደረጉን ገልጿል። ቦታው ምናልባት ባለፈው አመት የአፍራንድ ቤተ ክህነት ተማሪዎችና አንድ የደብሩ አገልጋይ የተገደሉበት ቦታ ሳይሆን እንደማይቀር ተናግረዋል። ድባቡ በጣም ይከብዳል፣ ጭንቀት ላይ ነን ሲሉም ሁኔታውን አስረድተዋል። ሌላኛው ለደህንነታቸው በመስካሰማቸው ናንጠቅስ የጠየቁ ነዋሪ በዛሬው በኩላቸውም ከመራዊ ከተማ የአንድ ኪሎ ሜትር ርቀት ላይ በምትገኘው የብራክታ ከተማ ዙሪያ መጋቢት ያውለቀን ከጠዋቱ አንስቶ እስከ ስድስት ሰዓት ድረስ የአድማ ብተና ኃይሎች ከፋኑ ታጣቂዎች ጋር በመቀናጀት ከመከላከያ ሰራዊት ጋር ግጭት ውስጥ መግባታቸውን አስረድተዋልም። ተኩሱ ሰባት ሰዓት ገደማ ከበረደ በኋላ የመንግስት የጸጥታ አካላት ወደ ከተማ ዘልቀው በመግባት ያገኙት ሰው መግደል ገቡ ብሏልም። በዚህም አርባ የሚደርሱ ሰዎች መገደላቸውን ገልጸው ከእነዚህም ውስጥ አጎራባች ከሆኑ ስፍራዎች ለወፍጮና ለሌላም ጉዳይ ወደ ከተማ የገቡ እንደሆነ የከተማ ነሮች ተናግረዋልም። በተጨማሪም የተዘጋ ቤት ከፈተ ግድያ እየፈጸም ነበር ሲሉም ሁኔታውን አስረድተዋል። የሟቾች የቀብር ስነስርዓት ነዋሪው በከፍተኛ ስጋትና ጭንቀት በአንዣበበት ሁኔታ ውስጥ ሆኖ በሚካኤል በመድኃኔ ዓለም አብያተ ክርስቲያን በጅምላ ተፈጽሟል ብሏል። ለአብነትም በቅርቡ በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት አካላትና በፋኖና ታጣቂዎች መካከል በተካሄደው ግጭ ቢያንስ ስምንት ሰዎች መገደላቸውን ነዋሪዎች ዋቢ አድርገን መዘገባች ይታወሳል። እንዲሁም ጥር 12 2017 ዓ ም በአማራ ክልል በምዕራብ ጎጃም ዞን ቋሪት ወረዳ ሸዋ በተሰኞች ቀበላዊ በርሻ ውድማ ላይ የነበሩ 11 ሰዎች በመንግስት የፀጥታ አካላት መገደላቸውን መዘገቡ የሚታወስ ነው። በመጨረሻም ወደ አሜሪካ ተጉዘን ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የደረጉት ኢትዮጵያውያንና ሌሎች ስደተኞች የገቡበት አጣብቂኝ ብዙ ያስፋላ ይገኛለም። በርካታ የስያና አፍሪካ ስደተኞች በላቲን አሜሪካ አገር ፓናማ መዲና በሚገኙ ቅንጡ ሆቴሎች እንዳይወጡ ዘግቶባቸው ቢገኝም በመስኮት በኩል ርዳታ ለማግኘት በማጸን ከጀመሩ አንድ ወር አልፏቸዋል። ከአሜሪካ ወደ ፓናማ ርዕሰ መዲና ከተባረሩ በኋላም ስለ ቀጣይ ዕጣ ፈንታቸው እስካሁን የታወቀ ነገር የለም ብሏል። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን፣ ኢትዮጵያ ቻይናና ሩሲያ ከመሳሰሉ ሀገራት የመጡ ናቸው ብሏል። ሬላ አግሬ የተባለ የሃይማኖት ተቋም ድርጅቱ በአሁኑ ወቅት 50 ስደተኞችን በሀገሪቱ ዋና ከተሞች እያስተናገደ ይገኛለም። የፓናማ መንግስት በቅርቡ ባወጣው መረጃ መሰረትም ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192 በፍቃዳቸው ወደ ትውልድ ሀገራቸው ለመመለስ ተስማምቷልም ተብሏልም። ለመቆየት የተወሰኑ ደግሞ ለ30 ቀናት ጊዜያዊ የሰብአዊ ድጋፍ ሰጥቷቸዋልም ተብሏልም። ይህም በ60 ቀናት ሊራዘም ይችላል። ከዚያ በኋላ ግን ከፓናማ ሊባረሩ ይችላሉ ብሏልም። ቢቢሲ ከተባረሩ መካከል ሶስቱን አነጋግሯል። ሁለቱ ኢራናዊያን ሲሆኑ አንዱ ደግሞ አፍጋኒስታናዊ ነው። ሶስቱም ወደ ሀገራቸው መመለስ መመለስን አይቀበሉትም። የአውሮፓን አቆጣጠር በ222 ዓመት ሃይማኖቷን የቀየረች ክርስቲያን ለመሆኑ ወሰንኩኝ። ኢራን ውስጥ ይህ የሞት ቅጣት ያስቀጣል ስትል አርቴሚስ ካስሜዳስ ለቢቢሲ ተናግራለችም። የፓናማ መንግስት በበኩሉ ወደ ሀገራቸው መመለስ የማይችሉ ስደተኞች ፈቃደኛ የሆኑ ሶስተኛ አገር ማፈላለግ አለባቸው ብሏልም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።